የአትሌት ገለቴ ቡርቃ እውነታዎችን በማስመልከትም የወጡት መረጃዎች አሉ ማለት ነው። ሰሞኑን እንግዲህ ታላቋ አትሌት ገለቴ ቡርቃ ሚዲያ ላይ እያለቀሰችም ነው የወጣችው። የተናገረችው ንግግር የበርካታ ኢትዮጵያኖችን ልብ መስበሩም የሚታወስ ነው። አትሌት ገለቴ ቡርቃ አሉ ከተባሉት አትሌቶች መካከል አንዷ እንደሆነች የታወቀች በጣም በሚገርም ሁኔታ ለአገሯ ትላልቅ እብዶችን ወይም ታሪኮችን ያፈጸመች ለእሷ የማይገባት ሕይወት እየኖረች እንደሆነም በርካቶቹም ከዚያም የተነሳ እንዳዘኑ ነው። እንግዲህ አትሌት ገለቴ ቡርቃን በማስመልከትም በርካቶቹ ነገሮች ተነስቶ ነበረ። ስለ ባለቤቷ ነው እንግዲህ ሚዲያ ላይ ሞታ የተናገረችው። ባለቤቴ፣ የቅድሞ ባለቤቴ በድሎኛል በማለትም ነው የገለጸችው። እጅግ የሚያሳዝነው እንግዲህ እንዴት በዚህ ደረጃ ተበደለች በማለትም በርካታ ቁጥር ያላቸው ኢትዮጵያኖችም ሀዘናቸውን ስገልጾም ተስተውሏል። ባለቤቷ እንግዲህ በመሀሉ ሚዲያ ላይም በተሳሳተ መንገድ ተያዘ ተብሎም ስሰራጭ ነበረ። በሰዓቱ ማን የያዘው የያዘው አካል እንደማይታወቅ ጭምር ነው የወጡት መረጃዎች የሚያሳዩት። አሁ፣ በትክክል መኪና ውስጥ የተቀመጠበት የፍተኝ ታስሮ የተቀመጠበትም ሁኔታም ተፈጥሮ ነበረ። ማንኛው አካል እንደያዘ የታወቀ ነገር የለም። ራሱ ሁን ብለው አቀናብሮ የለቀቀ ሊሆንም ይችላል በማለትም ነው በርካቶች እየገለጹ ያሉት። ምክንያቱም በቅርቡ ሰይፉ ሾው ላይ ቀርበዋል ምላሽ ለመስጠት ማለትም ነው፣ ምላሽ ለመስጠት የመጣለት በጣም ድፍረት የተሞላ ንግግር ነው በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። ምክንያቱም የታደለ ገብረ መድህን ንግግር ብዙዎቹ በክህደትና በቅጥፈት የተሞላ ነው በማለትም ነው ሀሳባቸውን እየገለጹ ያሉትን ምክንያቱም እያንዳንዱ ነገሮች ማለት ነው። አትሌቷ የተለያዩ ውድድሮችን ተወዳድራ ሀገሯን ያስጠራች አትሌት ነች። እስኪ የገለቴ ቡርቃ ንብረት እንግዲህ በጣም በሚያሳዝን ሁኔታ ምላሽ ለመስጠት በምሞከረበት ሰዓት ላይ አጠቃላይ ያለችው ስለ ንብረት ውሸት ነው እያለ ነው እንግዲህ አቶ ታደለ ገብረመድህን የተባለ ግለሰብ እንግዲህ አጠቃላይ እስኪ በዋናነት ሴፉ ላይ ቀርቦ ምንድነው ያለው? እስኪ ደግሞ ንብረቱን ገለቴ ቡርቃ የትኛው ውድድር ላይ ነው ንብረቱን እንግዲህ የእሷን ንብረት በቢሊየን ነው በማለትም ያላገጠበትም ሁኔታም ነው የተፈጠረው። እጅግ የሚያሳዝ ነው። እስኪ የምናየው ነው ይሆናል የቴት እሱ ምንድ ነው ያለው? እስኪ ውድድሯን ያሸነፈችበትን ከማየታችን በፊትም እውነታውን ከማየታችን በፊት በቅርቡ አትሌት ገለቴ ቡርቃ የቀድሞ ባለቤቱ አቶ ታደለ ገብረ መድህን ላይ 11 ቤት እና አምስት መኪና ሽጦብኝ ጎዳና ልወድቅ ነው በማለት ያቀረበችው ክስ ከፍተኛ መነጋገሪያ መሆኑ ነው የምታወቀው። እንግዲህ ታደለ ያነሷቸው አስር አንኳር ነጥቦች አሉ። አንደኛው ስጀመር 11 ቤት የምባል የለም አቶ ታደለ 11 ቤቶች የምባሉ ነገሮች እንደሌሉ ገልጾ ሴፉም ገለቴን የት የት ብሎ መጠየቅ እንደነበረበት ተናግሯል። ሰው በአፉ የተናገረው ሁሉ እውነት እንዳልሆነም ነው ያከለው። እጅግ የሚያሳዝነው ገለቴ ቡርቃ እንግዲህ ማስረጃዎችን ፍርድ ቤት የነበረውን ክርክርን ፋይሎችን አሁን ማጋለጧም የወጡት መረጃዎች ያሳያሉ። አስራ አንድ ቤት የላትም ከማለቱ በፊት አስራ አንዱን ቤት ፍርድ ቤቱ ላይ ክርክር የተነሱት በርካታ ቤቶች እንዳሉ ጭምርም ውክልናው ከተነሳ በኋላም እንደሸጠ ጭምርም ነው በጣም የሚያሳዝነው። ሁለተኛ ደግሞ አምስት መኪና ኖሮን አያውቅም። ሁለት መኪና ነው የነበረን። መኪናዎችን እየቀያየሩ ስለነበር አምስት መኪና መስሉ ሊታይ እንደሚችል ገልጸዋል። እዚህም ጋር በጣም የሚያሳዝነው እንግዲህ አምስት መኪና እንዳልነበረም ነው እየገለጸ ያለው አትሌት ገለቴ ቡርቃን በማስመልከት እንግዲህ ዋና ውድድሮች ላይ ምን ያህል ገንዘብ እንዳላት እንዳገኘች የወጡት መረጃዎችን በማስመልከትም የምናየው ይሆናል ግን በጣም በሚያሳዝን ሁኔታ በከፍተኛ ሁኔታ ክህደት በተሞላ መንገድ ነው ንግግሩን እየገለጸ ያለው በማለት ነው በርካቶቹም እየገለጹ ያሉት ሶስተኛ የእናቷ ቤት ጉዳይ ገለቴ ለእናቴ ቤት ገዝቻለሁ ያለችው ለአትሌቶች የተሰጠውን ኮንዶሚኒየም ስም በራሷ ፈቃድ ለእናትዮ ማዛውሯን ተናግሯል። ራሳቸውም ለገለቴ እናት ከገለቴ ጋር ሆኖ ሻሸመኔ ቤት አስገንብቶ አጥር እንዳሳጠሩ ገልጸዋል። በጣም በሚያሳዝን ሁኔታ እንግዲህ የደበት ርቀት እንግዲህ በጣም ያሳዝናል። አራተኛ ገለቴን ለመግደል ሙከራ አድርጋል የሚባለው ነገር ያሳዝናል። አቶ ታደለ ይህንን ውንጀላ ውድቅ አድርጎ የፊት ጥርሳቸው የተሰበረው በድንጋይ ተወርውሮባቸው እንደሆነና ከፍርድ ቤት ሲወጡም በጥይት ተተኩሶባቸው እንዳመለጡ ተናግረዋል። የኔን ጩኤት የቀማቸው ስሉም ቅሬታቸውን አቅርበዋል። አምስተኛ ወደ ዘመን መሄዳቸው እውነት ነው። ላሊበላ ጸበል የሄዱት ራሴን ለማዳመጥ እንደነበር አምነዋል። ስድስተኛ የፍቺ ምክንያት በመካከላቸው የመደማመጥ ችግር እንደነበርና መጀመሪያ በፕሮቴስታንት እምነት ቢያጋቡም በኋላ ወደ ኦርቶዶክስ መመለሳቸውን ተናግሯል። እምነት የግል ነው ብዬ ስለማምን የገለጹት ሰባተኛ ሜዳ ላይ እንዴት ወድቃለች? አቶ ታደለ ገለቴ በስሟ 800 ካሬ ሜትር መሬት እንዳላትና አብሮ ያፈሩት የጋራ ንብረትም መሸጥ እንደምትችል ገልጸዋል። ስምንተኛ የገንዘብ ሁኔታቸው አሁን ላይ በግሌ 9 ቢሊዮን ብር አለኝ እንዲህ ብዬ ልናገር እንጂ በማለት ቀልደዋል። በጣም የሚያሳዝነው እንግዲህ እዚህ ጋር አትሌቷ ወጣ ኮ በጣም በርካቶቹም ልባቸው የተሰበረው ሌሎች የቀሩት ንብረት ይመለሱልኝ ራሱ እንኳ አላለችም። የምኖርበት ቤትን እንኳን ልኖርበት በማለትም ነው። ለአንድ አመት ሳልወጣ ትሬኒንግ ቤቴ ውስጥ ተዘፈኩኝ በማለትም ነው በጣም በሚያሳዝን ሁኔታ ተደብቃ ለአንድ አመት ማለት ነው ያን ቤቱንም ልሸጥባት እንደነበረ ጭምር ፍርድ ቤቱ አጠቃላይ እሷ ላይ እንደፈረደባት ጭምርም ነው የገለጸችው። አሁን አሁን እንግዲህ ሽጣ መጠቀም ትችላለች እንደማለት ና ያኛውን የማዘዋወር የማሸሽ ነገር የማስረሳት ነገር የሄደበት ርቀት በጣም በከፍተኛ ሁኔታ የተካነበት እንደሆነ ጭምርም ነው። ጥርስ ስለማውለቁ ምን ማስረጃ አለው? ማስረጆቹ እነማን ናቸው? ፍርድ ቤት ነበር ወይ? በጣም የሚያሳዝነው እሱ ብቻ አይደለም። ፍርድ ቤት እየፈረደባት ነበር ገለቴ ላይ ነበር ሲጀመርም፣ ስፈረድባት የነበረው የአሁላ ጥርስ ወልቆ እንዲህ ከተደበደበ ማለት ነው። የሱስ ጥርስ ወይስ? በርካቶቹ ያሉ ያሉት ጥርሱ በእውነት ተደብድቦ ነው የወለቀው በማለትም ነው እስኪ እንግዲህ በቢሊዮኖች ብሎ ገንዘቤ ላይ የቀለደበት ሁኔታ እጅግ ያሳዝናል። እና አትሌት ኃይለ ገብረስላሴ፣ ቀነኒሳ አሁን በአሁን ሰዓት አቅማቸው፣ ካፒታላቸው አብዛኞቹ የነደራርቱት ሁሉ መሰረት ደፋል በቢሊዮን የምጠጋ ነው። እነገለቴ ቡርቃ ከሱ ከነሱ የምተናነስ ድሎችን እንግዲህ በጣም በሚገርም ሁኔታ ከነሱ በተናነሰ አይደለም እኩል፣ እንዳው በጣም በሚገርም ሁኔታ ብዙ ውድድሮች ላይ ድል እንደፈጸመች አልፎም በግል ውድድሮች ላይ እጅግ በጣም በሚደንቅ ሁኔታ ብዙ ገንዘቦችን እንዳገኘች ነው እንደ እውነታው እናውራ። በባል ገንዘቧ ወደ ቢሊዮን አይደለም፣ ያን ገንዘብ እንኳን ማኔጅ በማድረግ እኮ ደህና ባል ቢሆን በመቶ እስከ 10 ቢሊዮን በላይ መሄድ እንደምችል ጀምረም ነው ጥሩ ባል ቢሆን ማኔጅ ቢያደርግላት። በጣም በሚያሳዝን ሁኔታ ደግሞ እንዳሰልጣኝም ነበርኩ በማለትም የውሸት የተናገረበትም ነው። አትሌት ገለቴ ቡርቃ ምን ምን የቱ ውድድር ላይ ነው ያሸነፈችው? እስኪ ስለ አትሌት ገለቴ ቡርቃ ጀብድን በማስመልከት ከዚህ በፊት የተለያዩ ዓለም መድረኮች ላይ የተሳተፈችበትን ልጅ መውለዷን እስኪ ያለ መውለዷን ያን በማስመልከትም እጅግ አሳዛኝ ክስተቶችም አሉ። እስኪ ያሸነፈችበትን ውድድሮች በጥቂቱ የምናየውናል። ዓለም አቀፍ ኢንዶር ቻምፒዮንሺፕስ ላይ የወርቅ ሜዳሊያ 2008 ቫሌንሲያ ላይ በ1500 ሜትር ለሀገሯ አስገኝታለች። 2010 ዶሃ ላይ የብር ሜዳሊያ አስገኝታለች። በ2012 ኢስታንቡል ላይ አሁንም የብር ሜዳሊያ፣ አፍሪካ ጌሞች ላይ 2007 አልጄርስ ላይ 1500 ሜትር ላይ ወርቅ አግኝታለች። 2015 ላይ እንደገናም ብሮንዝ እንዳገኘችም ነው። አፍሪካ ቻምፒዮንሺፕስ ላይ 2008 አዲስ አበባ 1500 ሜትር ወርቅ እንዳገኘች ሃያ አስር ናይሮቢ ላይ አንድ ሺ አምስት መቶ ሜትር የብር ሜዳሊያ እንዳገኘች የወጡት መረጃዎች የሚያሳዩት። እነዚህ በጥቂቱ የገለቴ ድሎችን በማስመልከትም ነው። እንግዲህ እነዚህ ገንዘቦች የት ነው የገቡት? በአንድ መድረክ ላይ ሰው ያሸነፈው እድሜ ዘመኑን እንደሚያበላ በአትሌቲክስ ዙሪያም በርካቶቹም እውነታውን ስናገሩም ተስተውሏል። እጅግ በጣም በሚያሳዝን ሁኔታ፣ ያ ብቻ ሳይሆን ያ ብቻ ላይ ጋብቻ እንደፈጸመም ነው። ሶስት ልጆች አባት እንደሆነ ጀመረም የራሱን ህይወት መኖር እንደጀመረም መጀመሪያም ሃይማኖቱን የቀየረው ሆነ ብሎ እንጂ እሷን ለማጥመድ ገንዘብ ለማግኘት ያቀረበት ስራ እንደሆነ ጭምረም ነው። በርካቶቹም እየገለጹ ያሉት የእናንተስ እውነታ ምን ይሁን በማለትም በርካቶቹ ጥያቄ እያቀረቡ ነው። ገለቴ ደግሞ አጠቃላይ ፋይሎችን በማስረጃ እንዳቀረበች ጭምረም ነው ፍርድ ቤት የነበረውን ክርክር ሚኪነኝ ከሚኪታፖረም ፎይነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።